አሰላሙ አሌይኩም ወራህማቱላ ወበረካቱሁ ተከበራችሁ የተከበራችሁ የኦሳማ ቻናል ቤተሰቦች ሰላም እንደምናላችሁ አለን። ዛሬ እንግዲህ በውቢቷ ከተማ ደሴ ተገኝተናል። እንደምታዩት እንግዲህ የአንድ ሰው የቤት እቃ ነው ይዘን የመጣ ነው። ውስጥ ላይ ገጥመን የምናሳያችሁ ይሆናል። እንግዲህ እናንተም ማዘዝ ከፈለጋችሁ ታች ላይ የማስቀምጥላችሁን ስልክ ደውላችሁ ማዝቻላላችሁ። ማንኛውም ቦታ የምናደርስ ይሆናል። ደሴ እንግዲህ ገብተናል እንደምታዩት ውብና ማራኪ የሆነች ቷ የፍቅር ሀገር ደሴ ከተማ ላይ ዛሬ ተገኝተናል። እንግዲህ ወደ ታዘዝንበት ቤት እየሄድን ነው። እንግዲህ እንደምታዩት በጣም ውብ የሆነች ከተማ ናት። እናንተ እንግዲህ ማንኛውንም ቃል ማዘዝ ከፈለጋችሁ ታች ላይ ያለውን ስልክ በመጠቀም መደወል ማዘዝ ስላላችሁ፣ አሁን ደግሞ ቤት ገብቼ ያለው ነገር የማሳጃችሁ ይሆናል። አሰላሙ አሌይኩም ወርህምቱላ ወበረካቱ። እድትክበራችሁ የቆሳማች አዲሰቦች ዛሬ እንግዲህ እንደምታዩት ውስጥ ገብቼ ፈርሼ ያለውን ነገር እንደዚህ በአማረ መልኩ አስረክቤያቸዋለሁ። እንግዲህ እናንተም እንደምትወዱት ተስፋ አረጋለሁ። ባለሶስት ተከፋጭ ተደራራቢ የሌለው ቀለል ያለች ፍላት ቁምሳጥን ነው ዛሬ ይዤላችሁ የመጣሁት። እንግዲህ መጀመሪያ ያሳየኋችሁ ነበር። ይሄ ደግሞ የሱፍ መስቀያ ነው ከስር ሁለት መሳቢያ ያለው እናንተ ከፈለጋችሁ የፈለጋችሁ አይነት ዲዛይን አለ። የተለያዩ ቪዲዮዎች አሉ፣ እነሱን ማየት ትችላላችሁ። በሩን እንግዲህ በዚህ መልኩ ሰፍተንላቸዋል በሶስት መክፈያ አድርገን በጣም የምታምር ውብና ማራኪ አድርገን ነው ሰርተን ዛሬ ያስረከብናቸው ደሴ ከተማ ላይ። እናንተም እንደምታዩት እንግዲህ የተለያዩ ዲዛይን አላቸው። ማዘዝ ትችላላችሁ። ሀሳብ፣ አስተያየት ካላችሁ ደግሞ ታች ላይ ማስቀመጣችሁን አትርሱ። እንግዲህ ወደ ሀልጋው ስገባላችሁ ደግሞ ሀልጋው ደግሞ በጣም ውብና ማራኪ ተደርጎ የተሰራ አንድ ኮሜዲኖ ጋ ነው። ሁለት ኮሜዲኖ የሚሆን የበለጠ ያምር ነበር፣ እነሱ ግን ቤቱ ያጠበብ ስለሚል አንድ ኮሜዲኖ አድርገውታል። መብራት አለው ከጎኑ እንደምታዩት በጣም ውብ ነው እንግዲህ ወርቃማ ቀለም እና ነጭ የተቀባ ነው። ውስጧን እንደምታያት በጣም በምታምር ተደርጋ የተሰራ በኤምዲኤፍ ነው የተሰራው እና እንግዲህ ስታዩት የስፖንጅ ሊመስላችሁ ይችላል። በኤምዲፍ የተሰራ ነው። በኤምዲኤፍ መሆኑ አንደኛ ጥቅሙ ቀለሙን በፈለጋችሁ ሰዓት መቀየር ትችላላችሁ፣ መቀየር በምፈልጉበት ሰዓት። በጨርቅ ከሆነ ደግሞ እንግዲህ ብዙ ፕሮሰስ አለ ወይም ብዙ ወጪ ስለሚያስወጣ ይሄን በቀላሉ አዲስ ማድረግ ስለሚቻል ለዛም ነው። ረብራቡንም እንደምታዩት በጣም በሚያምር ሁኔታ ሰርተንላቸዋል። እናንተም የዚህ ተጠቃሚ እንድትሆኑ ታች ላይ ያለውን ስልክ በመጠቀም ደውላችሁ ማለት ትችላላችሁ። ኦሳን ፈርኒቸር የሁሉ ጊዜ የምርጫዋ የሆኑ እንግዲህ አልጋ፣ ቁምሳጥን፣ ኪችን ካቢኔ፣ ቡፌ፣ መጅሊስ፣ ሶፋ፣ የተለያዩ የፈርኒቸር ውጤቶችን እየሰራን እያደረስን እንገኛለን። ከእናንተ የሚጠበቀው ደግሞ ታች ላይ ባለው ስልክ በ0945 9298 ላይ ደውላችሁ በዋትሳፕ፣ በቴሌግራም፣ በኢሞ እኛም ማናገር ትችላላችሁ። 24 ሰዓት ኦንላይን ታገኙናላችሁ። እንግዲህ እናንተ ካላችሁበት ቦታ ሆናችሁ ማንኛውም ሰው ሰርፕራይዝ ማድረግ ትችላላችሁ። እኛ በጥራትና በተመጣጣኝ ዋጋ እየሰራን እንገኛለን። በቀጣይ በአዲስ ቪዲዮ በአዲስ ስራ እስከምንገናኝ ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።